ሉዬና ሉልዬ እንግዲህ ዛሬ በአዲስ ነገር መተዋል ማለት ነው ውዶቼ። ምን ልበላችሁ ሄሉዬ ማለት ነው። እንደዚህ ስቀስ ስለመጣሽ በጣም ደስ ብሎኛል። ኔ ውድ ግን ቀለበቱን አላወለቅሽም እና ማለት ነው እንዲህ ዳይመንዳችን ማለት ነው ኩዊናችን ማለት ነው። በፍቅር እንግዲህ ሶስት ወንዶችን ጠብ ያረቀች ማለት ነው የኔ ዳይመንድ ማለት ነው። የኔ ውድ ሉልዬ እንግዲህ ዛሬ ይሄን ይጫላቅ ምን ነገር እንዴት ነው ወዶቼ፣ እንዴት ነው ነገሩ ትስኳነል። ይህን ህፃን ማለት ነው፣ ህፃን እኮ ነው የምትመስለው አሁን። እቺ ሀምስት ዓመት ትመስላለች። ሀምስት ላ ነገሩ አልሞላችም ግን ማለት ነው ወዶቼ፣ ይሄ ነገር የሚኑ ነው? ይሄ ኬኩ አበባው የፍቅር እኮ ነው። ወይኑስ ደግሞ ደሞ ቢሶባት ባና ሄሉይ ማለት ነው። ጋይስ ወይን ትወዳለች፣ የምታስታውሱ ካላችሁ ከናቲ ጋር ማለት ነው በጣም ነው ሞዶ ብላ ተናግራለች እራሷ ማለት ነው። እንዴት ዋላችሁ ግን ደህና ናችሁ? እኔ እኮት ላይ ያላችሁ የሄሉ የፋሚሊ ማለት ነው፣ የኔ ውዶች በጣም ነው የምወዳችሁ። ጠዋት ላይክ እና ሰብስክራይብ አድርጉልኝ ብያችሁ ነበረ። ከልብ አመሰግናለሁ፣ አርጋችሁልኛል ማለት ነው ውዶች። ቴንክዩ ሶ ማች። እንግዲህ እንዳልክ መጥቷል ጋይስ፣ እንዳልክ መጥቷል ማይ ኩዊን ማለት ነው። ጽሁፍን እዚህ ላ ታምፕሌት ላ አርግላችኋለሁ ከቻልኩ ማለት ነው። ማይ ኩዊን ያለ ነው፣ እውነትም ኩዊን ናት። እኔ ግን ሄሉዬ ማለት ነው ምን አስቀምጠሽ ነው ምን አስቀምጠስ ምን አስቀምጫት እንዴ? አማርኛ ጠፋ ጋይስ ኤኒዌይስ። ሄሉ ሄሉዬ ማለት ነው እነዚህ ወንዶች ማለት ነው ከእንደ አዲስ ፍቅርሽ የገረሻባቸው ማለት ነው። ምን አስቀመሻቸው? አዎ ወጣልኛ አማርኛ ጋይስ። ምን ቀምሶ ነው? ምን አስቀመሻቸው? ወይስ ምንድን ነው የሚፈልጉ ለለነገሩ ክቡራን የጠበቀች ሴት እኮ ጋይስ ሁሉም ሰው ነው የሚፈልገው፣ አይገርማችሁ። እና እንግዲህ ዛሬ ማለት ነው ከፍቷል ማለት ነው ሉልዬ ማለት ነው። ስለዚህ ሄዳችሁ የኔ ቤተሰቦች ስሙን ታምፕሌት ላደርግላችኋለሁ፣ ከተመችኝ ቦታ ከበቃኝ ወይም ደግሞ እዚህ ላደርግላቸዋለሁ። ሄዳችሁ ሰብስክራይብ አርጉ የእኔ ቤተሰቦች ማለት ነው። መልካም ወንድም ነው። እውነት ለመናገር እኔ በጣም አደነኩት። ለምን ብትሉ እንዳትጎዳ በጊዜ ማለት ነው ገባችሁ በጊዜ ማነው በጣም የተጎዳችሁ በማን መሰላችሁ የሉ በናቴ ነው ለምን ሁለት አመት ምናምን ቆይተዋል ገባችሁ አይደለ ብዙ ነገር ነው ያስለመዳት ና እንግዲህ ናትዬ በዚህ እየዘፈነላት ነው እንዳልክዬ ደግሞ ደሞ እያለቀሰ ነው ማነው ታዲያ የሚያሸንፈው ሉል ይመስለኛል ሳስቦ የዛሬ ምንም አላማረኝም የዛሬ ፎቶ ጋይስ አላማረኝም ኤኒዌይስ በከፋችሁ ሰዓት በቃ በወደቃችሁ ሰዓት ገባችሁ፣ ባዘናችሁ ሰዓት ከጎናቸው የሚሆኑ ሰው በጣም ያስፈልጋል። እውነት ለመናገር ገባችሁ፣ በጣም ደስ ይላል። ከሴት ደግሞ ወንድ ልጅ እውነት ይረዳል ጋይስ፣ እውነት ለመናገር ገባችሁ አይደለ? ሴት ልጅ ብትረዳማ ያቺ ልጅ እሷን እንዳልፈለገ ማወቅ ትችል ነበር። ሄሉ ጋ ሲመጣ ማለት ነው ገባችሁ አይደለ? ሄሉ ጋ ሲመጣ ያቺን እንዳልፈለጋት ማወቅ ነበረባት ብዬ ነው ማስቡና፣ መጣ ስትጎረ ነበረ። ኤን ኤንዌስ፣ እንግዲህ ይታረቁ ወይም ወይስ ነገሩ እንዴት ነው? ዛሬ ግን የቅናት ቪዲዮ ይመስለኛል ሳስበው። ሊያስቀኑ ነው ወይስ ዩቱብ ተከፍቶ ነው ጋይስ? ኤን ኤንዌስ ማታ ምንና ይሆናል ማለት ነውና፣ ላይክ እና ሰብስክራይብ ያደርጋችሁ ነው ቪዲዮቼ። 25 ምንድነው አስራ አንድ ሺህ አምስት መቶ ገብተናል። በቅርብ 2000 ምንድነው ሶሪ 2000 አላልኩም በቅርብ 12 ሺህ እንገባለን ብዬ አስባለሁ። እኔ ውዶች እና ሄሉዬ እንግዲህ በሉል ቤት ነው የመጣችሁ። እንግዲህ እናንተም ሄዳችሁ ሰብስክራይብ ላይክ አርጉ ማለት ነው። እኔ እንዳልክ የምን ይዞ ይመጣል? ማይ ኩዌን አለ ጋይስ፣ ማይ ኩዌን ብሏል። እሱም ብቻ ነው ያስኩት ጽሑፉን አላስኩም። እና ዛሬ ይመጣል። በእሷ ነው የመጣ። እየነገደባት ነው ያስመሰለ ነው የእውነት ነው

አልተወሽም እያላት ነው። ትናንትና አይታቸው አልቶሽም አልተወሽም። ምንድ ነው ስሜ እንደዚህ ጠፍቶ ምናምን ተዋርጄ እያለ ነው እንግዲህ ይሄ ነው። ለሲሞን የተጨነቀ ገባቸው፣ ለስራው ስራለኝ ሰው ነው ምናምን እና ስራና ፍቅር ምንም አገናኝም። ስጀምር ስራ ካለው ከተከበረው መከበር ነበረበት ብዬ ነው የማስበው። ሄሉ ሄሉዬ እንግዲህ በሉል ቤት ዛሬን ጠብቃለሁ ማለት ነው። እዚህ ላይ አስቀምጥላችኋለሁ ሁላችሁም የገባችሁ ላይክ ሰብስክራብ ማድረጋችሁ እንዳዘርዙ። ሄሉ ግን በጣም ደስ ብሎኛል እንደዚህ ፈገግታሽ ስለተመለሰ በአጭር ጊዜም ቢሆን ብዙ ነገር ነው። ሴት ነኝ ይረዳሻለሁ። ግን እንደዚህ ደስ ብላት ፈገግታ ስለመጣ ጀግና ነሽን ለኔ ማለት ነው። በጣም የምኮራብሽ ለምን መጠንከር አለብሽ በቃ ካለፈ መማር አለብሽ ብዬ ነው የማስበው። ካለፈ አይበልጥም፣ ይሄ ትንሽ ነው። ለአንድ ወር ብለሽ ምንም ራስሽን አትጉጂ፣ ለማለት እፈልጋለሁኝ። ጠንካራ ሆነሽ እንግዲህ እግዚአብሔር የፈቀደኝ ነው የሚሆኑ። እንግዲህ ከማን ጋር እንደምትታረቂ ባናውቅም፣ እነ ትክክል ደግሞ አንድ ከእንዳልክ ጋር፣ አንድ ደግሞ ከማን ናቲ ጋር፣ አንድ ደግሞ ከአብስራ ጋር ትላላችሁ። እዛም ትክክል፣ እዚህም ትክክል። እንደው አምሳቸው አይማርም። ኤንዌስ ወዳችኋለሁ። ላይክ ሰብስክራይብ አርጎ